ሄሎ ኤቭሪዋን እንዴት ናችሁ? እንኳን ወደ ናሽናል ጋት ኤግዛም ኦሪየንቴሽን በደህና መጣችሁ። ይሄ የጋት ኤግዛም ኦሪየንቴሽን እና ዲስክሪፕሽን የተዘጋጀው በጋት ቱቶሪያል ኦፊሻል ነው። ከዛም በተጨማሪ ስለ ቱቶሪያሉ ኢንዲቴል በደንብ ነግሯቸዋለሁ በሚቀጥሉት ትታዮች። ስለዚህ የዚህ ቪዲዮ ኦብጀክቲቭስ ዋና ዋና ነገሮቹ እናንተን ከጋት ጋር ኢንትሮድዩስ ማድረግ፣ ጋት ምንድነው፣ ምንድነው የሚያስፈልገው፣ ምን አይነት ጥያቄዎች ናቸው የሚለው ነገር ኢንዲቴል መንገር ፕላስ ደግሞ እኛ ኦፈር የምናደርግላቸውን በጣም ኢምፖርታንት የሆነ ዩር ድሪም ፖስት ግራጅዌት ፕሮግራም ወይም ደግሞ የምትፈልጉትን አስፓር የምታደረጉትን ፖስት ግራጅዌት ፕሮግራም ጆይን እንድታደረጉ ትልቅ ሚና የሚጫወተውን የቱቶሪያሉን ሮል ኢንዲቴል በደንብ አስረዳቸዋለሁ። መስተመጨረሻም ስለ ጋት ኤግዛም ጋይድላይንስ ምን አይነት ሪኳርመንቶች እንዳሉት ትንሽ ኦቨርቪው ነገር ይሰጣቸዋል። በመጀመሪያ ደረጃ ፓት ግዛክት ኤንጋት ወይም ደግሞ ጋት ኤግዛም ምንድን ነው ኢምፖርታንሱ ምንድን ነው የሚለውን ስናይ አስቢ ኦን ኢትስ ጀስት ናሽናል ሊቨል የሚሰጥ ኤንጋት የተባለ ናሽናል ግራጁዌት አድሚሽን ቴስት ነው። ጥቅሙ ስታንዳርዳይዝድ ኤግዛም ነው። በአንደር ግራጁዌት በዲግሪ ፕሮግራም ተመርቀው የጨረሱ ሰዎችን አወዳድሮ ወደ ፖስት ግራጁዌት ፕሮግራም የሚያሳልፍ ኤግዛም ነው። ሰውሀ የዚህ ኤንጋት እንደዚህ ዲፊከልቲ የሆነው ብዙ ሰዎች ማያልፉት ብዙ ተማሪዎች ኢቭን ዲግሪ ላይ በጣም ጥሩ ውጤት የነበራቸው ተማሪዎች በቬሪ ግሬት ዲስቲንክሽን የተመረቁ ተማሪዎች ራሱ ፖስት ግራጁዌት ለመቀጠል ኤንጋት ሲፈተኑ ፌል የሚያደርጉበት፣ ምክንያቱም ምንድነው ለምንድን ዲፊካልቲ የሆነ ስንል ኢትስ ቢኮዝ ኦፍ ኮንተንት ጋት እንደምታውቁት፣ ሰባ ፐርሰንቱ አፕቲቱድ ቤዝድ ነው ወይም ደግሞ ጀነራል እውቀቶች ናቸው። ሰርቲ ፐርሰንቱ ብቻ ነው ሰብጀክት ስፔሲፊክ የሆነ ወይም ደግሞ ዲፓርትመንት ስፔሲፊክ የሆነ ለምሳሌ በኢንጂኒሪንግ ሜጀር ከነበራቸው በኢንጂኒሪንግ ላይ ያሉ ኮንሰፕቶች ናቸው። እዛ ጋር ሰርቲ ፐርሰንቱ ከቨር የሚያደርጉት ደር ፓርት ደ ሜጆሪቲ ወይም ደግሞ ሰባ ፐርሰንት ከቨር የሚያደርገው ስ ጀነራል ናውሌጅ ዊችዝ እስካሁን ኤክስፖዝድ ያልሆናችሁ ነገር ነው። ዩኒቨርስቲ ውስጥም ማንም ሰው አልተማረም። ስለ ኤስ ኤ ቲ የተማርነው ነገር የለም። ሁላችንም ኢንተራንስ ላይ ተፈትነን ካለፍናቸው ፈተናዎች ኤስ ኤ ቲ ለብዙ ተማሪዎች ከባዱ ነው። ምንድነው ከባድ ያደረገው ስንል ቢካዎዝ ኢት ኢቫሉዌትስ የእኛን ሪዝኒንግ ኤቢሊቲ፣ ክሪቲካል ቲንኪንግ፣ ዲሲዥን ሜኪንግ፣ ጀጅመንት እነዚህ ሁሉ ነገሮች እነዚህ ሁሉ እስኪሎች የሚፈትን ስለሆነ እነዚያን እስኪሎች ደግሞ በፎርማል ለርኒንግ ወይም ደግሞ በአንድ ጃች በተማሯቸው ዲች ታገቸው እውቀቶች ስለሆኑ ዩ ኒድ ጋይዳንስ ማለት ነው ሰው ሌላኛው ደግሞ ብዙ ተማሪዎች የሚጠይቁት ነገር፣ ለምን በራሴ ዩቲውብ ቪዲዮ አይቼ ወይም ደግሞ በራሴ አንብቤ መፈተን አልችልም፣ ስፔሲፊካሊ ለምን ቱቶሪያሉ ያስፈልገኛል የሚሉ ተማሪዎች አሉ። ሲምፕል አንሰር ኦብቪየስሊ ትችላላችሁ፣ ማንም እንድትመዘገቡ የሚያስገድዳችሁ ሰው የለም። ነገር ግን ያንን ስታደርጉ በጣም ብዙ ነገር ሪስክ እያደረጋችሁ ነው። ቢካዝ እንደምናውቀው ሰልፍ ስተዲ ስታደርጉ የት ጋር ፎከስ ማድረግ እንዳለባችሁ፣ ሲኒየሮች ያለፉ ተማሪዎች ምን ምን ላይ ኤሪያ እንደመጣ የትኛው ስፔሲፊካሊ መጥናት እንዳለበት፣ የትኛው ላይ ደግሞ ፎከስ ማድረግ እንደሌለባችሁ ስለማታውቁት በጣም ታይምና ኢነርጂ ቴክ እያደረገባችሁ ነው የምትዘጋጁት እንደዛም ሆኖ ደግሞ ስፔሲፊክ ፖይንቱ ስራ አወቃችሁት በጣም በልኪ የሆነ ኢንፎርሜሽን እንኳን ብትይዙ ፈተና ላይ ፎከስ ሆነ የሚመጣውን ጥያቄ ላሰሩ ትችላላችሁ። ዳትስ ዋይ እኛ የምናስተምራችሁ ሀው ቱ አፕሮች ኢች ስፔሲፊካሊ ኢች ታይፕ ኦፍ ኬሽን እንዴት አርጋችሁ አፕሮች እንደምታደረጉ ትራፕ የሚያደርጓቸው ኬሽኖች ትሪት የሚያደርጓቸውን ኬሽኖች እንዴት አድርጋችሁ ኢሊሚኔት እንደምታደርጉ ኢች ኤንድ ኤቭሪ ፕሮብሌም ፋስተር ና አኩሬት የምትሰሩበትን መንገድ ስለምናሳያችው ብቻችን ለፈተና ከምትዘጋጅበት ፕሮግረስ በጣም በጣም የተሻለ ለውጥ ከኛ ከቱቶራላችን ጋር ማግኘት ትችላላችሁ። ሰው ሌላው ደግሞ በዚ ኩሽን ጋር ቱቶራል ኦፍሻ ላይ ሬጅስተር ሳደርግ ምን አይነት አድቫንቴጆችን አገኛሉ፣ ስፔሲፊካሊ ምን ምን ላይ ሰፖርት ያደጉኛላሉ? የምትሉ ከሆነ እያንዳንዱ ፕሮቫይድ የሚያደርጋቸውን ሰርቪሶች፣ እንዲሁም ደግሞ እንዴት አርገው እንደሚጠቅማቸው እንዴት አድርጋችሁ ኤግዛሙ በአጭር ጊዜ ዝን ለዝ ታይም ዝን ለዝ ኢፈርት እንድታልፎ የሚያደርጋቸውን ፍሬምወርክ አዘጋጅተል ሰው ነገር የምናዘጋጀው ሃይ ኳሊቲ ቪዲዮ ሌሰንስ ኦን ኢች ቶፒክ ስፔሲፊካሊ ኤስቲ ላይ 7ት ከብር ስለሆነ ቦክስ አድርገ የምንሰራው ለእያንዳንዱ ቶፒክ አናሎጂ፣ ቨርባል ሪዝኒንግ፣ ኳንቲቲቭ አናሊሲስ፣ ኳሊቲቲቭ አናሊሲስ እነዚህ ስፔሲፊክ ፓርቶች አሉ። ጋት ኤግዛም ሞዴል ኤግዛሞችን ካያችሁ በሴክሽን የተከፋፈለን እና በእያንዳንዱ ሴክሽን ላይ ሃይ ኳሊቲ የሆኑ ከዚህ በፊት ጋትን ኤግዛም ተፈትነው በከፍተኛ ውጤት ባለፉ ኢንስትራክተሮች የምናስተምራቸውን ቪዲዮ ሌሰን ስለምናቀርብላችሁ ያ ነገር እኛን በጣም ዩኒክ አድርገናል። ፕላስ ደግሞ በአጭር ጊዜ የሚያልቁ ቪዲዎች ናቸው። ከ2 እስከ 30 ደቂቃ የሆኑ ቪዲዎች ስለሆ ጊዜያችሁን ሳታባክኑ ኖርማል ስራችሁን እየሰራችሁ ለዚህ ለኤን ጋት ብላችሁ በጣም ብዙ ታይም ሳትመድቡ ሪላክስ እያደረጋችሁ ትንሽ ጊዜ ተዘጋጅታችሁ በጥሩ ውጤት የምታልፉበትን ኦፖርቹኒቲ ይፈጥርላችኋል። ማለት ሁለተኛ ደግሞ በጣም ዋና ነገር የሆነው ኤግዛምፕል ፋይሽ ላይ እንደምናውቀው ፕራክቲስ ክርሽኖች ነው፣ እኛ ጋር የምናቀርብላችሁ ፓስት ርስ ጋት መሰጠት ከጀመርበት ኤግዛሙን መፈተን ከተጀመረበት ጊዜ ጀምሮ የወጡ ስፔሲፊካሊ እያንዳንዱ ጥያቄዎች ከነመልሳቸው እዛው ዳይሬክቲቭ ዲስክራብ ያደርግ የምንሰራላችሁ ስለሆነ ፕራክቲስ ኬሽኖቹ በጣም በጣም ያዘጋጃችኋል። ፕላስ ደግሞ ጥያቄዎቹን ከኛ ጋር ፕራክቲስ ስታደርጉ እንዴት ነው የሚመጣው ሀውቱ አፕሮች የሚለው ነገር በደንብ አንደርስታንድ እያደረጋችሁ ትላላችሁ። በተጨማሪም ደግሞ ራሳችሁን ኤግዛማዊ ማድረግ ከፈለጋችሁ ልክ እንደ ኤግዛሙ መስላችሁ ኦንላይን ኤግዛም ምን ይመስላል? እንዳልፈራዛ ውስጥ ገብቼ ታይም እንዴት ማይዝ እንደማድረግ ማላቅ ከሆነ እንዴት መለማመድ አለብኝ የሚለውን ነገር ማወቅ ከፈለጋችሁ ደግሞ ዊ ሃቭ ፕሪፔርድ ኦንላይን ኤግዛም ሲሙሌሽን ማለት ልክ ትምህርት ሚኒስቴር እንደሚያዘጋጀው አይነት ኢንጋት ኤግዛም ራሱን የሆነ ሞክ ኤግዛም በእኛ የሚዘጋጁ ነው እሱንም አክሴስ ማድረግ እንድትችሉ እናደርጋቸዋል ይሄ ደግሞ በጣም ከኤግዛም ጋር ፋሚሊያር እንድትሆኑ በጣም ይረዳቸዋል ከዚህ በተጨማሪ ደግሞ ከዚህ አመት በፊት ጋት ኤግዛምን በጣም በከፍተኛ ውጤት ያለፉ ጋት ኤክስፐርቶች እኛ አቅርበንላችሁ ራሳችሁ ዋን ቱ ዋን ሜንተር የተደረጋችሁ ምጠይቋቸውን የፈለጋችሁትን ጥያቄ እነሱ ጋር የላካችሁ ወዲያው ረስፖንስ የምታገኙበት ኢንፎርምድ ሆናችሁ ዌል ኢንፎርምድ ሆናችሁ ወደ ኤግዛም የምትገቡበትን ሲስተም ስላዘጋጀ ይሄ በጣም ዩኒክ ያደርገናል። ሌላው የጋችቶራል ኦፊሻል ፕሮግራማችንን በጣም ለየት የሚያደርገው ነገር የምንጠቀመው ቲችንግ ሞዴል ወይም ደግሞ ፍሬምወርካችን አርባ ሰላሳ ሰላሳ ይባላል። ይህ ማለት የምናዘጋጀው በጣም ሀይ ኳሊቲ የሆኑ ቪዲዮዎች ውስጥ አርባ ፐርሰንቱን ኮንሰፕቱን እናስተምራቸዋለን። ምን ማለት እንደሆነ ውስጥ ያሉት ኮምፖነንቶች ምንድን ናቸው፣ ምን ምን ኢንክሉድ ያደርጋል ብለው ነገር እንደ ትምህርት ሌክቸር ይሆናል ማለት ነው። ከዛ በኋላ 30% ኦፍ ዘ ቪዲዮ ደሞ የሚሆነው ከዚህ በፊት የወጡ የጋት ኤግዛሞችን እዛ ስፔሲፊክ ኤራ ላይ የወጡትን ዲቴል ዲስክራይብ ተደረገ በቪዲዮ ይሰራላችኋል። ከዛ በኋላ ደ ላስት 30% ደሞ ፊቸር ላይ በእናንተ አሁን በዚህ አመት ላይ ምን አይነት ኤግዛሞች ይመጣሉ የሚለው ነገር ፕሪዲክት እያደረግን ያ ፕሬዲክሽን ደግሞ የሚመጣው በጣም በሎንግ ተርም አናሊሲስ እንዳልኳችሁ፣ ቅድም ጋት ኤግዛም ተፈትነው ያለፉ ሰዎች ስለሆኑ ምን አይነት ፓተርን እንዳለው የሚያውቁ የትኛው ቦታ ላይ ስፔሲፊካሊ ምን አይነት ጥያቄ እንደሚወጣ ያንን ጥያቄ ደግሞ እንዴት አርጋችሁ አፕሮች እንደምታርጉት ኢን ዲቴል የሚያስረዷችሁ ስለሆኑ 30% ፕሪዲክሽን በጣም በጣም ኢምፖርታንት ነው ለእናንተ አሁን ላይ ምን ሊመጣ ይችላል የሚለው ነገር ደግሞ ፕሪዲክት የማድረግ ፕሮባቢሊቲ በጣም ሀይ ነው። እንዳልኳቸው ፕሪዲክት የሚደረገው በጣም ሰብጀክት ኤክስፐርት በሆኑ ሰዎች ስለሆነ ያንን ፕሪዲክሽን ካወቃችሁ ዩልጌት ሞር ቻንስስ በእናንተ ኤግዛምነር ሊመጣም በደም ኮንፊደንትሊ የምትሰሩበት ማለት ነው። ሌላው በአጠቃላይ በቱቶሪያል ፕሮግራማችን ላይ የምንጠቀመው አፕሮች ኢዝ አውትካም ኦሬንትድ ወይም ደግሞ አውትካሙ ማለፍ ነው። አሁን በዚህ ሰዓት ሁሉም ኤንጋት ተፈታኝ የሚያስበው ስለማለፍ ነው። አልፎ ጀስት የሚፈልገውን ፖስት ግራጅት ፕሮግራም መማር የሚፈልገ ሰው። እኛም ያንን አውትካም ለማሳካት የሚያስገድ ነው አፕሮች ነው የምንጠቀመው። ሶ ዳስ አውትካም ቤዝድ ያለው እውቀት ለመፈለግ በጣም በልክ የሆነ ነገር በጣም ብዙ ነገር አይደለም የምናስተምራችሁ ስ ስፔሲካ ፎር ኤግዛም ፎር ዩር ኤንጋት በአጭር ጊዜ ተምራችሁ በደንብ ተዘጋጅታችሁ የምታልፉበትን ሲስተም ነው የምንዘረጋው ማለት ነው። አ ፕሪንሲፕል ምድነው? ፊኒሽ ኢን ሌስ ታይም ዊዝ ሌስ ስትረስ ስትረስ ታታደረጉ ብዙም ጊዜ ሳታባክኑ ኤሪያውን ብቻ እያወቃችሁ ፈተናውን ማለፍ እንዲችሉ ነው የምናደርጋችሁ። ከዛ በተጨማሪ በጣም ዩኒክ የሚያደርገው እናንተ በጣም ኢምፖርታንት ነው ብዬ ማስበው ዊክሊ ስትራቴጂክ ፕሮዳክሽን ና አናሊሲስ እናውጣለን። ይሄ ማለት ማለት ነው በሳምንት አንድ ቀን ምን አይነት ቦታ ላይ ምን አይነት ኤግዛም እንደሚመጣ ፕሬዲክት እየተደረገ አናሊሲስ ይወጣልታል። አናሊሲሱ ደግሞ ራንደምሊ የሚሰራ ሲሆን በጣም በቨሪ ሃይ ባክግራውንድ ባላቸው ሰዎች ስለሚሰራ የአናሊሲስ ሪያሊስቲክ የመሆን እድሉ በጣም ከፍተኛ ነው። ሰው ፕሬዲክት የሚደረገው ነገር ካወቃችሁ መረጃችሁን ታይማችሁን ሳተባክኑ በአጭሩ በእናንተ ታሚ ላይ የሚመጣው ነገር አወቃችሁ ማለት ነው። ሌላው ደግሞ በእኛ ቱቶሪያል ለሁሉም ተማሪዎች አክሲብል እንዲሆን በማለት ሶስት አይነት ሊቭል ደረጃዎችን አዘጋጅተናል። እዚህ ጋር ስትረስ ማድረግ የሚፈልገው ነገር ሶስቱም ላይ ብትመዘገቡ ሁሉን እነዚህ አሁን ያልኳቸውን እንትች አክሰስ ማድረግ ትችላላችሁ። ነገር ግን የሚለየው ለምሳሌ ነምበር ፕራክቲስ ኮስቲንስ ሊሆን ይችላል አክሰስ ኦፍ ኦንላይን ሲሚሌሽን ሴንተር ሊሆን ይችላል፣ ወይም ደግሞ ሜንተርሽፕ ማግኘት እድልና አለማግኘት ሊሆን ይችላል። በእነዚህ ነው እንጂ ዲፈረንሱ እስካሁን ያልኳቸውን ሰርቪሶች እንዳለ በሶስቱም ላይ ብትመዘገቡ ማግኘት ትችላላችሁ። ስፔሻል ፕሮግራም አለ ዲቪዲ አለ ዲቪዲ አለ። የነዚህ ዲፈረንስ ኢን ዲቴይል ስትመዘገቡ ሬጅስትሬሽን ቦት ላይ ያመጣላችኋል። እሱን አይታችሁ የትኛው ላይ ልመዝገብ የሚለው ነገር እዛው ላይ ዲሳይድ ማድረግ ትችላላችሁ። ሶ ከዚህ በፊት እኛ ጋር ተምረው ባስፈተናቸው የኤም ጋት ተፈታኞች 90% ቢሆኑት የሚፈልጉት ፖስት ግራጁዌት ፕሮግራም ጆይን ማድረግ ይችላል ያም ያሳየው በጣም ሀይ ሰክሰስ ሬት እንዳለ እኛ ጋር የተማሩ ሰዎች በጣም ሰክሰስፉሊ ማለፍ እንደቻሉ። ሶ በስተ መጨረሻ ደግሞ ይህ ሁሉ ካልኳችሁ በኋላ እሺ ይህንን ኦፖርቹኒቲ ሉዝ ባረግ ወይም ደግሞ ባለመመዝገብ ምን አጣላው ወይም እንደው ሉዝ የማረገው ነገር ካላችሁ ኤሎት ብዙ ነገር ሉዝ ታረጋላችሁ። ሶ ስፔሲፊካሊ በአጭሩ ለመንገር የማለፍ እድላችሁን ሉዝ ታረጋላችሁ። ዩ ዊል ጌት ቱ ዘ ኤግዛም አንፕሪፔርድ ወይም ደግሞ ፕሪፔርድ ሆኛ ብላችሁ ብታስቡ ራሱ ትክክለኛ ቦታ ላይ አይደለም ፕሪፔርድ ሆናችሁት ወይም ደግሞ ስፔሲፊክ ጋይዳንስ ስላላገኛችሁ የቱ ጋር ፎከስ ማድረግ እንዳለባችሁ ስላላወቃችሁ ቢሆነ ራሱ ሰክሰስፉል የሆነ ውጤት ላይኖራችሁ ይችላል። ዛትስ ዋይ እስካሁን ባለው ትሬንድ ብዙ ተማሪዎች ጋት ኤግዛም እየወደቁ አሉ፣ ወይም ደግሞ ዲፊከልት የሆነባቸው አለ። ኢቨን የሚገርመው ነገር ደግሞ ቶፕ ስኮረር ሆነው በዩኒቨርሲቲ የተመረቁ ተማሪዎች ራሱ ጋት ኤግዛም ሲፈተኑ ፌል የሚያደርጉበት ቻንስ አለ ቢካዝ ኦፍ ሎዝ ኦፍ ጋይዳንስ እንዳልኳቸው። ዊ አር ፎከሲንግ ኦን አውትካም፣ ተማሪዎችን ማሳለፍ ላይ ስለሆነ የምንሰራው ስፔሲፊካሊ። ባት ዩ ኒድ ቱ ፓስ ዚስ ኤግዛም የሚለውን ነገር ኢን ዲቴይል ጋይዳንስ ሰፖርት እንሰጣቸዋለን። በስተ መጨረሻ መላችሁ መልእክት ሬጅስተር አድርጉ ቢፎር ከመምላቱ በፊት ሰው ሬጅስትር ማድረግ እዚህ ቦት ቴሌግራም ቦት ላይ በዚህ ጋር ሊንክ ባለው ገብታችሁን መመዝገብ ትችላላችሁ። ኤኒ ጥያቄ ካላችሁ ደግሞ በዚህ ጋር በተቀመጠው ዩዘር ኔም ገብታችሁ ገብታችሁን መጠየቅ ትችላላችሁ ቴሌግራም ላይ ማለት ነው። ለሁላችሁም ተፈታኞች መልካም እድል እመኝላችኋለሁ። ከኛ ጋር ከጋት ቱቶሪያል ኦፊሻል ጋር የምትቀጥሉ ተማሪዎች ደግሞ ዌልካም ብለናል። ከኛ ጋር በጣም ደስ የሚል ቆይታ እንደሚኖራችሁ አልጠራጠርም። ካለፋችሁን በኋላ ደግሞ ፕራውድ ሆናችሁ እንደምታመሰግኑን እንዲሁም ክሬዲት እንደምትሰጡን እኛ አንጠራጠርም። እናመሰግናለን።